የፍቅር ጥያቄ አቅርበላችሁ፣ ምን የፍቅር ጥያቄ፣ እንኳን ታስቀድመ ዘጋው። ምን ከካሜራ ጀርባ የሆነ ነገር ብላተስ ነው እኔ በምን አውቃለሁ? ምን እንዴት ይችላል? ምን ነው ብዙ፣ እኔ ነኝ ተጠያቂው አንተን በኋላ የምታውቀው ነገር የለም። በጀርባ በዛ ሰዓት ለምን አልነገርከኝ? እኔ ከካሜራ ጀርባ የሆነ ነገር ብላት እስኪ በምን አውቃለሁ። በቃ ከህይወቴ እውጣለሁ፣ ከህይወቴ እውጣለሁ፣ ጭራሽ ከህይወቴ እውጣለሁ። እንዳደውልብኝ ከዚህ በኋላ ከአንተ ጋር አልገናኝ። በዚህ እንግባባ። ቻው። ሰላም ውድ የተከበራችሁ የዳኒ ቲቪ ሰዎች እንደምን አመሻችሁ። ፈጣሪ የተመሰገነ ይሁን። እንግዲህ እንትን ተጠፋፍተናል፣ ያው ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ የመጣሁበት ነገር ካሁን በፊት በሰራሁት ቪዲዮ አይታችሁታል፣ በእኔ የተለቀቀውን በዚህ ሰሞን የተለቀቀውንም አይታችሁታል። እና በዛ ጉዳይ ነው የመጣሁት። ያንን ሰርቼ ብዙ ኮሜንት፣ አስተያየት ሰጣችሁኝ ነበረ። የሰጣችሁኝም አላችሁ ያው በዛው ላይ ደግሞ ያበረታታችሁኝ እያላችሁ እና ውድ ፋሚሊዎቼ እንግዲህ በእሱ ላይ አንዳንድ ነገር ለማለት ነው። ብዙ ያው ባለፈው ቪዲዮ ብዙ ነገር ጠቅሼ ነበረ አውርቼው ነበረ እና እሱ ባወራውት ቪዲዮ ላይ ደስተኛ አልነበረም። ከዛ ፊት የሰራሁትን ቪዲዮ አይታችሁት ይመስለኛል። ያላያችሁትን ገብታችሁ ይ በሱ ዙሪያ ባወራንበት ሰዓት ምንም ደስተኛ አልነበረም። መጀመሪያ ያናገርኳት እሷን ነበረ። እሷን ሳናገራት ያው እንዳትጎጂ ብዬ ንጹህ ልብን ያለው እስካሁን የተጎዳ ይበቃዋል ብዬ ነበር ያወራት። በዛም ባወራዋት ሰዓት እሷ እንዴት እንዴት ለኛለ በማለት ጥላኝ ሄዳለች። እንዳሳየኋችሁ ያያችሁት ካላችሁ ጥላኝ ሄዳ በቃ እንደዚህ ያንተን አጠብቀን ማችን። ያኔ የተናገርኩት ለእሷ ከማሰብ አንፃር ነው ማለት እንደሱ ከማሰብ አንፃር ያንን የተናገርኩት ማለትም ያው ብዙ አይታችሁትም ከነበረ ከአሁን በፊትም በዚህ እድል ምክንያት ተወርቶ ነበር እና አሁንም እንዳይጎዳ ነበር ያንን የተናገርኩት። ያንን ብዬ እኔን በወንድምነት ነበር የታየኳት። እንደ ምክርም እንግዲህ ያው እንዳትጎዳውም እንደማስጠንቀቅም ነበር ያልኳት። ግን እሷ በዛ ሰዓት በንዴት እንዴት እንዴት ለኛለ ብላ ጥላኝ ትሄዳለች። ያንን ደግሞ ለብዙ ነገርኩት። ብዙ አይቶት ነበረ ቪዲዮ። ብዙ ንጠርቼ ስላለው ነገር የፍቅር ጥያቄ ስላቀረበላት አበባ ስለሰጣት አይታችሁታል። ምን አይነት ፊሊንግ እንደሰጠችው ምን አይነት ይነት እንደሰጠችው፣ ጓደኛ እንዳላት ብዙ ነገር ስላለችው አይታችኋል። ድጋሚ ደግሞ ምን አልኩኝ? አሁንም ደገን የለቀቡት ሚዲ አይታችሁታል። በወራትም ጊዜ እሷ ምንም ደስተኛ አይደለችም፣ ጓደኛ እንዳላት ሁሉን ነገረችው። እኔ ከዛ ተተኩሽ ያነ ነገርኳት ያውራት ግን ብዙዬ ሳገኘው ምናለ እንዴት እንደዛ ትላላት? በፊትታየችው መጀመሪያ ያታበላሽ ተዋላኝ። እኔ እንዴት ብዬ ነው ማበላሸው? የማበላሸቱ አቅም ምን ኑሮኝ ነው? እኔ እ ያልኳትን እኮ እንዴት እንዳትጎጅ ነው ብዙ ያልኳት። ብለውም እሱ ሊሰማኝ አልቻልም። አንተ ነው ያበላሸው። ከካሜራ ጀርባ ምን ትላት ምን ትነግራት? አላቅም ማለት አንዳንዴ ለሰው ማሰብ ትንሽ እንዳመለካከታችን ግራ ይገባል። እኔ ለእሱ አስቤ ነበር ያንን ያደረጉት። ያ ነገር ለእኔ አሁንም ድረስ ጥፋት አይደለም ብዬ ነው የማስበው ምክንያቱም ብዙን ስለምወደው ስለማከብረው ያንን ነገር እንዳይጎዳ ያልኩት እስከዛሬ ተጎዳ ይበቃል ብዬ ነበረ የመከርኩት። ግን እሱ እሷ ገና ልጅና ያንን ሲያቀርብላት ፍቃደኛ ባለመሆኗ ፍቃደኛ ስላልሆነች በዛ ተነሳስቶ እኔ አላግባቢ የሆነ ነገር ተናገረ። አንተን ማግኘት አልፈለግም፣ ካሁን በኋላ እንዳትደውልልኝ፣ በምንም አይነት ነገር መንገድም ቢሆን ላገኘ አልፈለግም ማለት። ኦኬ፣ ችግር የለም እና እኔ ይህንን ቪዲዮ የሚሰራ ያሰብኩት ትንሽ ያ ነገር በማለቱ እንዳደውልልኝ ላገኝ አልፈልግም ብ ስላለኝ ትንሽ ስለደበረኝ ነው። ምክንያቱም ከስር ላይ ብዙ ኮመንት አስተያየት የሰጣችሁት አንተ እኔ ልክ እንደሆንኩ ነው የነገራችሁኝ። እኔ ካለው ነገር እኔ ካለው ነገር እሱ እንዳይጎዳ በማሰብ እንደሆነ የተረዳችሁ ስላላችሁ በዛ ዙሪያ ነበረ ኮመንት ማስተያየት የሚሰጣችሁኝ በዛም አመሰግናለሁ። ልክ እንደሆንኩ ነገራችሁኝእና ያ እኔ ያ ስላረኩት ምንም ጥፋት የለብኝም ብዬ ያስባለው እናተም እንዳላችሁት ጥፋተኛ እንዳለውን ነው። ግን ብዙ ያንን ነገር ወደ እኔ ያላከቀው ወደ እኔ ነው ያመጣ ማለትም አንተ ከካሜራ ጀርባ ብታት ነው አለ እኔ ያወራት ሌላ ነገር እንዳልሆነ ኮ በካሜራው በቪዲዮ ሙሉ ቪዲዮን አሳይቻሉት ጥላኝ ስትሄዱ ሁሉ ታይቷል ግን እሱ ያንን ሊያምን አልቻለም ያ ማለት ለእኔ እምነት አልነበረውም ማለት ነው አንዳንዴ እኔ ለእሱ አስቤ ያንን በማድረግ ሰደበኝ ተናገረኝ ብዬ ብዜን አልቀየሙም ምክንያቱም ፍቅር አንዳንዴ ከምላችሁ በላይ ፍቅር ይከልላል እውር ያደርጋል ሊጧለ ያ ማለት እሱ ስለወደዳት ሙሉ ስሜቱን ሙሉ ነገሩን ሰጥቷታል። እንዳያችሁትም እኔ ለአንቺ አንቺ እንጂ እኔ ሰው አልሆነም እስከ ማለት ደረጃ ደርሷል። ያ ማለት ትንሽ ከበድ ይላል፣ ብዙ አሁን ላይ ያለው። ምክንያቱም አንዳንዴ ብቸኝነት ወይ ፍቅር ነገር ሲይዘን፣ በብቸኝነት ሀሳብ ፍቅር ሲይዘን በጣም ከባድ ነው። ይህ አይነት ስሜት ነው የተሰሙ እና ብዙ ያው አሁንም ድረስ ፍቅር እንደያዘው ሁሌም ታይታቸው ብዙ ነግሯት፣ አንድ ሰው አልተረዳችሁም። ያንን ነገር ደግሞ ወደ መሀል ወደ እኔ ያመጣው፣ ስለዚህ ምንም አልመሰለኝም። እና ብዙ ካጠፈው ይቀርታል ለማለት ነው። ሁለተኛም ደግሞ ግን እኔ እስካሁን ድረስ ያጠፋው አይመስለኝም። እንዳላጠፋው ነው የማውቀው በራሴ በራስ አስተሳሰብ ያንተ አስተሳሰብ እንኳን ምንም ምንም ነገር ማቀው ነገር የለም። ግን ይህን አስተሳሰብ ምንም እንዳላጠፈው ለአንተ በማሰብ እንደሆነ ነው ማቅ። እንግዲህ አንተ አጥፍተሃል፣ አንተ ለጥፋተኛ ለዚህ ሁሉ ነገር ያደረግከን ያደረስክብኝ አንተ ነህ፣ ያንተ ጥፋት ነው። እንደዚህ አይነት ዋጋ ያስከፈል እንዲህ እንደት ልትለኝ የቻለችው አንተ ስላስጠነከካት ነው። እንዳትጎጂ ስላልካት ነው። እኔ እኮ የምትለኝ ከሆነ ይቅርታ አሁን የሚመለል ግን፣ ያንን ለማለት ፈልጌ እንዳልሆነ ወቅ። እኔ ላንተ በማሰብና አንድና አንድ እስከዛሬ ስለተጎዳ ይህኛውም በድጋሚ እንዳትጎዳ በማሰብ ነበር የተናገርኩት። እንግዲህ የአንተን አስተሳሰብ ያንተን አመለካከት እኔ አላቅም። ከእነ ጨራሹ አንተ እንዴት እንዳሰብከው ስላላወቅኩኝ በዛ ነው ይቅርታ ለመጠይቅ የመጣው። ሁለተኛ ደግሞ አንቺም እንደ እኔ አስተያየት ፍቅሩ የምትቀበየው እና ከዚህ ካለበት ነገር ከዚህ ጭንቀት ቢገላገል ብዬ አስባለሁ። ምክንያቱም ብዙ ከነበረበት አንጻር ሳስበው አሁን ይህ ሲደረብበት በጣም ጥሩ አይሆንም እና እባክሽ፣ በምትችው መጠን በምትችው ይህ የራት ውሳኔ ነው አውቃለሁ፣ ግን አስበሽ አሰላስበሽ በኛ ውሳኔ በተቀበሉ ብዬ ነው። ማነው ይህን ለማለት ነው። እንግዲህ ውድ ፋሚሊዎች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አሳድጉኝ እየታየልኝ አይደለም። ትንሽ ቪዲዮዎች ቀዝቅዘዋል እኔም ቪዲዮ እየለቀኩ ስለሆነ ነው ተከታታይ ካሁን ባላረቃለሁ። እንግዲህ ውድ ፋሚሊዎች ቢያንስ እስኪ አስር ሺ ያስገቡኝ። ውድ ፋሚሊዎች ይህን ለማለት ነው።